ተመልካቾቻችን እንደምን አላችሁ። ኢትዮ ቴሌኮም የሳይበር ወር ምክንያት በማድረግ ባሳለፍነው ሳምንት ወሩን በተለያዩ የግንዛቤ ማስጨበጫ መርሃ ግብሮች ጀምሮ በተለያዩ ሁነቶች ሲያሳልፈው ነበር። በዛሬው ዕለት ደግሞ በከተማችን ዞር ዞር ብለን የዜጎች የሳይበር ንቃተ ህሊና ምን ይመስላል የሚለውን ጠይቀናል። ከዚህም ባሻገር ደግሞ ኢትዮ ቴሌኮም የመሰረተ ልማትን በሚያስፋፋው ልክ የዜጎችን የኢንተርኔት ተጠቃሚነትን ከፍ የሚያደርግ ዘኔክስ የተሰኘ የስልክና የኤሌክትሮኒክስ ዲቫይዝን ባሳለፍነው ሳምንት አስተዋውቋል። በዚህ ላይም ደግሞ ያተኮረ ፕሮግራምን ወደ እናንተና እናደርሳለን። ሰላማዊ ተወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ዲቫይስን አፎርደብል ወይም በተመጣጣኝ ዋጋ ወደ ገበያ ማቅረብና ከጫፍ እስከ ጫፍ ያለው በተለያየ የኑሮ ደረጃ ላይ ያለ ማህበረሰብ እንዲጠቀም ለማድረግ በርካታ ተግዳሮቶች አሉ። ከተግዳሮቶቹ መካከል ጥቂቶቹን ይፈታል ብለን ነው አዲስ ነገር ይዘንላችሁ የመጣ ነው። ስያሜው ደኔክሰስ ይባላል። ኔክሰስ በይፋ የምናስጀምረው እንግዲህ ሞባይል ቀፎዎች ታብሌት፣ እንደዚሁም ደግሞ ወርክ ስቴሽኖችን ያካተተ ነው ማለት ነው ለዲጂታል ትራንስፎርሜሽን ጌትዌይ ነው ብሎ የሚያስበው የቴሌኮም ዲቫይስ ነው። በኔክሰስ በቴሌክላውድ ፓወር የተደረገ ቴሌክላውድ ላይ ራን የሚያደርግ እጃችሁ ላይ ግን አንዲት ቀፎ ብቻ ባትሪ ያለቻት ቀፎ ምንም አይነት ኦፕሬቲንግ ሲስተም እዛ ላይ ሳይኖረው ማለት ነው። በቀጥታ የምትፈልጉትን ሁሉ አፕሊኬሽን አክሰስ የምታደርጉበት ነው ማለት ነው። የክላውድን አቅም ተጠቅመናል። ጂኦግራፊካል ከቨሬጃችን በፎርጂ በሚገባ እያስፋፋነን ያለ ነው። ዛሬ 71 በመቶ ደርሰናል። ፖፑሌሽን ከቨሬጅ የፎርጂ ማለት ነው። እነዚህን አቀናጀንና ክላውድ ፎን፣ ክላውድ ታብሌት፣ ክላውድ ወርክስቴሽን ብለን መጣን ማለት ነው። ዘኔክሰስ ምድን ነው የሚጠቅመን? የደንበኞች ፊውቸር ፎን ከስማርትፎን ከ60 እስከ 70 ፐርሰንት ባነሰ ዋጋ የስማርትፎን ኤክስፔሪንስ እንዲያገኙ ያግዛቸዋል። እሱንም የተቻለው አንዱ የፎርጂ ኔትወርክን ይጠቀማል፣ ቴሌክላውድን ይጠቀማል ማለት ወይ ደግሞ የቀፎዎችን ዋጋ የሚያስወድደውንም የስክሪን የፕሮሰሲንግ የምንለውና የስቶሬጅ አቅምን፣ ስቶሬጅ የሚፈልጉን ነገሮች በቴሌክላውድ ይከናወናሉ። ስልኩ በፊቸር ፎን አቅም እንደ ስማርትፎን ያገለግላል ማለት ነው። በቀላሉ ቴሌብር አፕሊኬሽን መጠቀም ይችላሉ። ዩቲዩብ መጠቀም ይችላሉ። ጂሜይል ጉግል መጠቀም ይችላሉ። ዜናዎችን ማየት ይችላሉ። ጌሞችን መጫወት ይችላሉ። ወደፊት ደግሞ እየጨመረ ሲሄድ የኢገቨርንመንት የምንላቸውን ሰርቪሶች፣ ኮንተንቶችን እዛው ላይ በፊውቸር ፎን በሚያክል ስልክ መጠቀም ያስችላቸዋል ማለት ነው። ፊቸር ፎን ስንል በተን ስልኮች ናቸው። ትንሽ ነው ስክሪኑ። ፕሮሰስ የማድረግ አቅሙ በጣም ውስን ነው። ስቶሬጅ አቅሙ በጣም ውስን ነው። ኢንተርኔት አክሰስ ማድረግ አይችልም። መጠቀም ስማርት የሚያደርገው በብዛት ተች ስክሪን ነው። ስማርት ፎን አሁን ዘን ክሰስን ስናመጣ ማከል ላይ ነው ያለው ማለት ነው። የፊቸር ፎንን የዋጋ ባህሪ ይዝና፣ የስማርት ፎንን ደግሞ የአጠቃቀም ባህሪ ይዛል። ነው ስማርትፎንን ኬፓቢሊቲ ይሰጣል፣ ግን ዋጋው ወደ ፊቸር ፎን የተጠጋጋ ነው። በኔክስት ሆራይዘን ከያዝናቸው ዋና ዋና ግቦቻችን መካከል በ2028 ጁን ላይ የደንበኞቻችን ቁጥር መቶ ሚሊየን እንዲደርስ አቅደናል። ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው። ከመቶ ሚሊዮኑ ይሄ በርካታ ምን ይፈልጋል? የቴሌኮም እና የዲጂታል ኢንፍራስትራክቸር ማስፋፊያን ይጠይቃል። ከዚህ በስተጀርባ በርካታ ስራዎችን የቴሌኮም እየሰራ ይገኛል ማለት ነው። ያስፋፋነውን የፎርጂ እና የፋይፍጂ ኔትወርክን ተጠቅመን ከዲጂታል ኢኮኖሚም ተጠቃሚ ለመሆን እነዚህ ጋጀቶች በእጅጉ ያስፈልጋሉ። ኢንፍራስትራክቸር መዘርጋት ብቻ በቂ አይደለም። በእንደነዚህ አይነት ሁኔታዎች ላይም በጣም ትኩረት ተሰጥቶት ሊሰራበት ይገባል። በነገራችን ላይ የዩዝኤጅ ጋፕ ነው የምንለው። ይሄ ደግሞ የቴሌኮም ኦፕሬተሮች ብቻ የሚፈቱት ጉዳይ አይደለም። የብዙ ባለድርሻ አካላትን ተሳታፊነት፣ ቁርጠኝነት ይፈልጋል። የፖሊሲ በርካታ ጉዳዮችን የሚጠይቅ ነው። በዚሁ ዙሪያ ላይ ያለው ቻሌንጅ ማለት ነው። ኢንተርኔትን አክሰስ አላደረግንም ማለት በርካታ አፕሊኬሽኖችን አክሰስ አናደርግም፣ መረጃዎችን አክሰስ አናደርግም። ትምህርት በአብዛኛው አሁን በኢንተርኔት አማካኝነት እየተስፋፋ ነው ያለው። ከዚህም ተጠቃሚ እንዳይሆኑ ያደርጋል ዜጎችን ማለት ነው። ስለዚህ ኮኔክትድ እንዲሆኑ ማድረግ ነው የተሻለ የሚሆነው መቶ ሚሊዮን ስንደርስ ግማሹ ራሱ ኢንተርኔት አይጠቀምም። ግን 99 የኢትዮጵያ ፐርሰንቱ የኢትዮጵያ ማህበረሰብ የሚኖርበት አካባቢ ግን ፎርጂ እናስፋፋለን። በኔክስት ሆራይዘን ፎርጂ ብቻውን ቢስፋፋ ተጠቃሚነት ማረጋገጥ ካልተቻለ አስቸጋሪ ነው የሚሆነው። ስለዚህ አንዱ ለደንበኞች መግዛት በሚችሉ ኪሳቸውን ሳይጎዳ ኢንተርኔት መጠቀም የሚችሉበትን አማራጭ ማምጣት ነው። ዘን ኤክሰስ አንዱ እሱ ነው፣ ዋናውም ማለት ነው። በተለይ ገጠሩ አካባቢ ላይ በጣም ሁነኛ መፍትሄ ነው የሚሆነው። የባትሪ ችግር አይኖርም። ወደ ከተማ ሄዶ ቻርጅ ለማድረግ መንገላታት አያስፈልግም። ለረጅም ጊዜ ማገልገል የሚችል ነው። ለኢንተርፕራይዞች በዋናነት ታብሌት ላፕቶፕና ቲን ክላይንት የምንላቸው ዲቫይሶች ናቸው የመጡት። በዋና ነው ምንድነው? በተለይ አዳዲስ ተቋማት ኤስ ኤም ኢ ሚድ ማርኬት ላይ ያሉት በተለይ አንዴ የኢንቨስት አድርገው ትልልቅ ፕሮሰስ ማድረግ የሚችሉ ኮምፒውተሮችን አፕሊኬሽኖችን እንደዚህ ለቢሯቸው በደንብ ማሟላ ሊቸገሩ ይችላሉ። ሁለተኛ ደግሞ አንዴ ኢንቨስት ካደረጉ በኋላ ፍላጎታቸው አቅማቸው እያደገ ሲሄድ ግን ራሱ ዲቫይሶችን ነው ወደ መቀየር የሚገደዱት። ይሄኛው ግን አብዛኛውን የፕሮሰሲንግና የስቶሬጅ ኬፓቢሊቲን የሴኩሪቲ ኬፓቢሊቲውን ለቴሌ ክላውድ ይሰጠውና የምንጠቀማቸው ታብሌትም የሆን ላፕቶፕ ኢንተርፌስ ነው የሚሆኑት ማለት ነው። ለክላውዱ ክላውዱ ላይ ይገባሉ በቀላሉ ብዙ ትልልቅ ሄቪ ፕሮሰስ የሚፈልጉትንም እዛው ቴሌ ክላውድ ላይ ጨርሰውት መጠቀም ይችላል። ለምሳሌ ግራፊክስ የሚሰሩ ልጆች ሄቪ ዲዩቲ የምንላቸውን ኮምፒውተሮች መግዛት ሳይጠበቅባቸው እዚያው ክላውዱ ላይ ሆነው በቀላሉ በኮምፒውተራቸው በላፕቶፓቸው መጠቀም ይችላሉ። በበጀት ዓመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው። ዲጂታል ፈርስት ያለውን አገልግሎቶቻችን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው ሰላም ተመልካቾቻችን እንደምን አላችሁ? ኢትዮጵያ ለስድስተኛ ጊዜ እያከበረች የምትገኘውን የሳይበር ወር ምክንያት በማድረግ ደግሞ ወጣ ብያለው ወደ ማህበረሰቡ ደግሞ እየተንቀሳቀስኩኝ ምን ያህል ግንዛቤ አላቸው እንዲሁም ደግሞ አንዳንድ ጥያቄዎችን እያቀረብኩላቸው አብረችሁ ቆይታ ማደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ሆነው ሶሻል ሚዲያ አክሰስ ለማድረግ ከሰዎች ጋር ለመደዋወል እነዚህ እነዚህ ነገሮችን አክሰስ ለማድረግ ነው የምጠቀምበት። ስፔሲፊካሊ ሌላ ትሬዲንግ ምናምን አንዳንዴ ይሰራበታል። ሞባይል ባንኪንግ ከስራይም ጋር ስለሚገናኝ እንኳን ፕሮዳክሽን ቴስት የሚሆን ሞባይል አፑን ይጠቀማል። ቴሌብርን እንደ ጀመረ አካባቢ ይጠቀማል። የተሻለውን የሚለው ፒን ፒን አክሰስ ለማድረግ በኖርማሊ ስልካችሁን ብትጥሉትም ብረሳው ምናምን የተሻለ አክሰስ ለማድረግ ከበድ ያለ ቬሪፊኬሽን ያለው ፓስወርድ ከፓስወርድ በላይ ፒን የሚባለው ማለት ነው፣ በቁጥር የምንጠቀመው ዜን ፓተርን ቢሆን ፌስ አይዲ ምናም ሪኮግኒሽን የተሻለ አይደለም። ስለዚህ ፒንን ብንጠቀም ሰው እንደኔ እመክራለሁ። እንግዲህ እኔ በጭንቅላታቸው መያዝ እንጂ ጽፎ ማስቀመጥ ለእኔ እንደ ሞኝነት ነው የሚታየኝ። ለምሳሌ አንዳንድ ሰው እንደውም እኔ በጣም ካጋጠመኝ ነገር የኢቲሙን ፓስወርድ የኢቲሙ ላይ ለጥፎበት ወረቀት አሁን ይሄ እንግዲህ በግድ ብሩን ውሰዱብኝ እንደማለት ነው። ስለዚህ እንደዚህ አይነት ነገር ጭራሽ አይመከርም ማለት ነው። ነው ስለዚህ በጭንቅላታችን መያዝ ነው። ማን ረሳውን ፓስዋርድ ሰዎች ዙሪያችን ላይ ያሉን ሰዎች ቢሆን ማያቁት ቢሆን ይመከራል። በጣም የተለያየ ነው የምጠቀመው ብዙ ጊዜ እንደውም አንዳንዴ ብዙ ጊዜ ሪሴት አደርጋለሁ በመርሳት ምክንያቱም የሆነ ጊዜ ጠቅማቸዋል። አሁን ቴሌግራም ራሱ ለምሳሌ ቱስቴፕ ቨሪፊኬሽን ባልነው ቴሌግራምም ግዴታ ነው። ለምሳሌ ቴሌግራም፣ ሶሻል ሚዲያም ከሰዎች ጋር የምንገናኝባቸውን ነገሮች ቀጥታ ገንዘብ ከገንዘብ ጋር የተለያየ ሞባይል አፕሊኬሽናችን ምናምን ብቻ ሳይሆን ከገንዘብ ጋር ከተለያየ ሶሻል ሚዲያዎችንም ለሌሎች ነገሮች ተጋላጭ ሊያደረጉን ስለሚችሉ ስቴፕ ቨሪፊኬሽን ወሳኝ ነገር። ሰዎች ሳይበር ጥቃትን እንዲህ የሆነ በጣም ዜን ባንክን በሆነ ነገር አክሰስ አድርገው ምናምን ነው ይመስሉ ያ እንደዚህ አይነት ነገሮች አ ለምሳሌ እኔ ባለኝ እውቀት ምንድነው ለምሳሌ አንድ ኢሜይል እኔ ኔትወርክ አክሰስ አለ ዜን ፕራይቬት ኔትወርክ አለ ፐብሊክ ኔትወርኮች አሉ። አንድ ባንክ የሚጠቀመው እራሱ ፕራይቬት ኔትወርክ አለ እራሱ ብቻ አክሰስ የሚደረግ የተወሰኑ ኮምፒውተሮች ላይ የተወሰኑ ሰዎች አክሰስ የሚያደርጉት ማለት የሚያደጉት ያንን አክሰስ የሚደረግ ለሌላው ኔትወርክ አክሰስ ከተደረገ በኋላ ኢሜል ኖርማሊ እኔ አሁን ለምሳሌ ለዛ ኔትወርክ ላይ አክሰስ ላለው ሰው ኖርማል ዝም ብሎ ኢሜይል ግን እሱ ኢሜሉን አክሰስ በሚያደረግበት ሰዓት ለእኔ ባኪንድ ላይ ፓስዋርዱ ሊሆን ይችላል፣ የኔትወርኩን አክሰስ የሚሰጠኝ ኢሜል ፑሽ ማድረግ ይችላል። ዜን ብዙ አይነት የሴኩሪቲ ሜዠሮች አሉ። ሰዎችም እንደዚህ አይነት ትሬቶችን የሚያጋጥሙ ነ ዜን ምንድነው እንደዚህ አይነት ኢሜሎችን ከማናውቀው ሰው የሚላክልን ኢሜል ምናምን መጠንቀቅ ይኖርብናል። ማለት ለምሳሌ በቅርቡ ካጋጠመኝ ነገር አንድ ሰው በቅርቡ ረጅም ሰዓት ቴሌግራም ላይ ብዙዎቹ ቴሌግራም አካውንታቸው የተሰረቀው አይሾ ዩ ፎቶ ዩ ቴሌግራም ነው። ምንድን ነው አሁን ይሄ ስታዩት ሌላ ነገር ነው። አዘባክ ግን ለምሳሌ ፕሮግራሚንግ አለ፣ ፕሮግራሚንጉ ላይ ሊንኩ ሌላ ነገር ነው። እኔ አክሰስ የምፈልገውን ነገር ዜን ፓስዋርዱንና ፌች ማድረግ እችላለሁ ማለት ነው። ዜን ሰዎች ምን አይነት ከምታምኑትም ሰው ቢሆን ምንድነው ይሄ ነገር የሚለውን እስካላወቅን ድረስ ኢሜሎችን፣ ሊንኮችን አለመንከት አለብን ማለት ነው። ኳሱ ነው የምጠቀመው። ሀፍቶል ታይም አይ የተለያየ ነው። ሁሉም ጋር የተለያየ ነው። ሞባይል ባንኪንግንም ቴሌግራሜንም ምናምን የተለያየ ነው። ያው እንዲህ እዛው አድርጌ የተለያዩ ነገሮች ነው የምጠቀመ አለ ሰማ አለው ላይክ ቦሬ ደረጃ ሰማ አለው። ግን ይሄ ቅርቤ ሰው ምናምን ላይ ግን እዛላ እንትናለች ያው የማላቀውን እንትና ምንም አልከፍትም ማለት ይሄ ሊንክ ሲላክልኝ ምናምን ይሄ ከማውቀው ሰው ካልሆነ በስተቀር የማላቀው ሰው ምናምን ከላክልኝ በጭሩ በጥሩ አልከፍትም። ስትሮንግ የሆነ ፓስወርድ ቢጠቀሙ እና ደግሞ አሁን እንዳልሽ የተለያየ ሊንኮች ከማያውቋቸው ሰዎች ይሄ ሲላክላቸው ምናም ነው ይባይ ከፍቱ ምናምን እመርጣለሁ። እንደ እንደኔ ማለት በጣም ይሄ ጊዜው በጣም ይሄ መሸወር ስለሆነ ላይክ በስማርትፎን ምናምን ይሄ ብር ሲበሉ ከሞባይል ባንኪንጋቸው ትራንስፈር ሲደረግ ስለምሰማ በወሬ ደረጃ ሮንግ ነገር ተጠቅመው ከዛ ግን የማያውቁትን ነገር ምንም ስልካቸው ላይ ምንም ባይከፍቱ ናም ብዬ እመክራለሁ። ሞባይል ባንክ የሚጠቀምበታለሁ እንደ ቴሌ ብርም ሌሎች ባንኮችም ይጠቀምበታለሁ። ሁሉም ነገር ነው የምጠቀምበት። ሁሉም ያለ ስልክ መንቀሳቀስ አትችማ። ሁሉም ነገር ነው የምጠቀምበት። ሁለት ነገር ጠቀማለሁ ያ አሻራ ና ከዛ ደግሞ ብዙ ጊዜ እንዳይጠፋብኝ ተመሳሳይ ፓስወርድ ነው የምጠቀመ ይመጣል። አሁን ቴክስትም ይመጣል ብዙ ጊዜ አሁን ባንክም አሁን እየሰማሽ ከሆነ እንትና እንደዚህ የሚደውሉዋሉ እንደዚህ የሚያጨበርብሩና እኔ ጋ እንኳን አጋጥሞኝ አያውቅም። እና ይመጣል፣ ይሰማል፣ ነክቼ አላውቅም። ይመጣልኛል ብዙ ጊዜ ቴሌግራም፣ ነክቼ አላውቅም። ጓደኞች ሀክ ተደርገው ወደ እኔ መጥቶልኝ ያውቃል። ሁለቴ ሶስቴ መጥቶልኝ ያውቃል። በተቻለን አቅም ያው ግንዛቤ መፍጠር እና ደግሞ ያላወቅነውን ነገር ባለመንካት፣ አሁን እንዳልሽው የቴሌግራም የሚመጣውን ነገር ባለመንካት እንደዛ መከላከል እንችላለን። ኢትዮ ቴሌኮም የፋይናንስ አገልግሎት አካታችነትን ለማስፋት ባንኮችን አጋር በማድረግ የብድር አገልግሎት መስጠት ከጀመረ ሶስት ዓመታት ተቆጥረዋል። አገልግሎቶቹ ደንበኞችን የቴሌብር መተግበሪያ ብቻ በመጠቀም ያለምንም ማስያዣ በቀላሉ ብድር እንዲያገኙ አስችሏል። ይህ ዲጂታል አብዮት ከታየበት ጊዜ አንስቶ የቴሌብር ተጠቃሚዎች ከሰላሳ ቢሊዮን ብር በላይ ብድር ለማግኘት ችለዋል። የብድር አገልግሎቱን ተጠቅመው ህይወታቸውን ያቀለሉ፣ ችግራቸውን የፈቱ፣ ቢዝነሳቸውን ያሻሻሉ እና ወቅቱን ጠብቀው ያለባቸውን ክፍያ የከፈሉ በርካታ ደንበኞች እንዳሉ ሆኖ የተወሰኑት ደግሞ የተበደሩትን ገንዘብ በወቅቱ እየመለሱ ባለመሆኑ ኩባንያውና ብድሩን በአጋርነት ያቀረቡት ባንኮች በየጊዜው ማስታወሻ መልእክቶችን ሲልኩ ቆይተው ወደ ቀጣይ ህጋዊ እርምጃ እንደሚሄዱ በቅርቡ ማሳወቃቸው ይታወቃል። ይህንን አስመልክቶ በቀጣዩ መሰናዷችን ማብራሪያ ይዘን ቀርበናል። የኢትዮጵያ መንግስት ትኩረት ሰጥቶ ከሚሰራባቸው የፖሊሲ ጉዳዮች አንዱ የፋይናንሻል ሰርቪስ ኢንክሉዥን ወይም የፋይናንሽያል አገልግሎት አካታችነት ነው። ይህንን ለማድረግ እስካሁን ድረስ የተለያዩ እርምጃዎችን ሲወስዱ ቆይቷል። ፋይናንሽያል ኢንስቲትዩሽንስ ወይም ከባንኮች ጋር በመተባበር የኢትዮጵያ ብሔራዊ ባንክ በሚሰጠው ግልጽ ፈቃድ መሰረት ዜጎች ብድር እንዲያገኙ ያስችላል፣ ያመቻቻል። በዚህ መሰረት ኢትዮ ቴሌኮም ላለፉት አመታት ይህንን የብድር አገልግሎት ከባንኮች ጋር በመተባበር ሲሰጥ ቆይቷል። በዚህ የብድር አገልግሎት ብድሩ የሚሰጠው ወይም ለብድር የሚውለው ገንዘብ ባለቤቱ ከኢትዮ ቴሌኮም ጋር የሚሰራው ባንክ መሆኑን ነው። የፋይናንሻል ኢንክሉዥኑን ወይም የፋይናንስ አካታችነቱን ዝቅ ያደረገው አንዱ ነገር አብዛኛውን ሕብረተሰብ ማገልገል እንዲቻል ደግሞ ያለ መያዣ ነው። ኢትዮ ቴሌኮም ከባንኮች ጋር በመተባበር ብድሩ እንዲገኝ እያደረገ ያለው ማለት ነው። አልፎ አልፎ ከተበዳሪዎች መካከል ደግሞ የወሰዱትን ብድር በተቀመጠው የጊዜ ገደብ ውስጥ ያለመክፈል ሁኔታ ይታያል። ይህንን ብድር አለመክፈል የተለያየ አሉታዊ ተጽዕኖ ይኖረዋል። ከሁሉ በላይ ተቋማቱ ይህንን ብድር የሚሰጡት በህብረተሰቡ መካከል ያለውን የእርስ በርስ መተማመን ወይም ትረስት ተስፋ በማድረግ ነው። ስለዚህ ብድር ሳይመለስ በቀረ ቁጥር ያ መተማመን እንዲሸረሸር ምክንያት ይሆናል ማለት ነው። ያለ መያዣ ብድር መስጠት ለአንድ ተቋም በቀላሉ የሚታይ ነገር አይደለም። አንድ ተቋም ያለ መያዣ ለአንድ ሰው አበድራለሁ ሲል እዛ ሰው ላይ ያለውን መተማመን ያመለክታል ማለት ነው። ስለዚህ ይህንን መተማመን መጠበቅ ከማንኛውም ተበዳሪ ዜጋ የሚጠበቅ ነው። ይህንን ብድር ወስዶ አለመክፈል በማህበረሰቡ መካከል ያለውን የመተማመን ደረጃ ይሸረሽረዋል፣ ዝቅ ያደርገዋል ማለት ነው። በቅርቡ ኢትዮ ቴሌኮም እንዲሁም ደግሞ ተባባሪ ባንኮች በየግላቸው የሰጡት የጽሑፍ ማስጠንቀቂያ አለ። ይህ የህግ ማስጠንቀቂያ የተለያዩ ጥቅሞች አሉት። አንደኛ ዋናው ነገር ማህበረሰቡን መቀስቀስ ነው። በእኛ እምነት እያንዳንዱ ማህበረሰብ ምናልባት በመዘናጋት ካልሆነ በቀር ብድሩን ወስጄ እቀራለሁ ይላል ብለን አናምነው። አሁንም ይሄንን ብድር አለመክፈል ከማስጠንቀቂያው በኋላ ህጋዊ ተጠያቂነትን ያስከትላል። መቼም በባንኮቹ በኩል ተመድቦ በኢትዮ ቴሌኮም ፕላትፎርም በኩል የተሰጠው ብድር የህዝብና የመንግስት ብድር ነው። ተቋማቱ ገንዘቡን ባልመለሱ ተበዳሪዎች ላይ የፍርድ ቤት ክስን ጨምሮ ማናቸውንም አማራጭ የገንዘብ መሰብሰቢያ ዘዴዎች መጠቀም እንደሚችሉ ተመልክቷል። ኢትዮ ቴሌኮም አሁን እየሰጠ ያለው የብድር መጠን በዚህ ተወስኖ የሚቀር አይደለም። ወደፊት ብዙ የተበዳሪዎቹን ህይወት ሊቀይሩ የሚችሉ በተለይም ወደ ቢዝነስ ሊያስገቡ የሚችሉ የንግድ ስራ ሊያሰሩ የሚችሉ አገልግሎቶችን የሚሰጥበት ሁኔታ ይመቻቻል። ነገር ግን የዛ ተጠቃሚ ለመሆን ደግሞ ዛሬ የተበደረውን መመለስ ይገባል ማለት ነው። ኢትዮ ቴሌኮምም ይሁን ባንኮች ይህን ቢዝነስ ለማስቀጠል ገንዘቡን መሰብሰብ ይጠበቅባቸዋል ማለት ነው። ገንዘቡን በመሰብሰብ ተመልሶ የሚጠቀመው ማህበረሰቡ ነው። ተመልሶ ለብድር የሚውል ገንዘብ እንዲገኝ ምክንያት ይሆናል ማለት ነው። ስለዚህ ዛሬ የተበደርነውን ገንዘብ አልከፈልንም ማለት ነገ ለእኛም ይሁን ለሌሎች ብድር ይውል የነበረ ገንዘብ እንዳይመደብ ከለከልን ማለት ነው። ስለዚህ የብድር መመለሱን ጉዳይ ከዚህም አንጻር መመልከት ያስፈልጋል። ብድር መመለስ በቢዝነሱም በሕጉም በማህበረሰባዊ ሞራልም ከሁላችንም የሚጠበቅ ነገር መሆኑን መገንዘብ ያስፈልጋል። ተከታታዮቻችን በየሳምንቱ ቴክኖሎጂ ነክ በሆነ ርዕሰ ጉዳዮች ወደ እናንተ የሚደርሰው ዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።